ሽ ትክክል ነው ብዬ ባላምንም፣ አሁን ካሳየሽን ነገር አንጻር ግን ኢትስ ኦኬ የሆነ ነገር ለመፍጠር ሞክር ይለኝ ነበረ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔጋ ሁሉ ሰላም ነው። እንደተለመደው ለዚህ ቻናል አድስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሰሞኑን እሩታ አውሮፓ ሊሄድ ነው ብላ እንደምታውቁት ጋሽም ሲለምኗት እርቅ አወርዳለሁ ነገር ግን የካናዳ ጉዞዬ የማይነካ ነው አይሰረዝም ስትል ነበረ። አሁን ግን ያው ልመናቸው በረታባት መሰለኝ ጉዞዋን ሰርዘዋለች። በጣም ነው ደስ የሚለው ማለት ነው። ምክንያቱም በቃ አትሄድም ከዚህ በኋላ ሰላም ወርዷል። ዛሬ ላይ ማለት ትናንትና ፍቅርና አብርሽ እንደዚሁም እሩታ ተገናኝተው ነበረ። ፍቅር ፉፉ ከዚህ በፊት ለሩታ ያሳያት የት ከቴሌግራም ምናምን የመጣ ቮይስና ሜሴጅ ነው ተብሎ አሳይቷት ነበረ ማለት ነው እና በሩታ ላይ እየሸወዷት እንደሆነ ፍቅርና አብርሽ ሲያወሩ በጣም ብዙ ጊዜያቸው እንደሆነ በመረጃ አስደግፎ ብዙ ነገር ሲላት ነበረ ማለት ነው። እና እሷ ደግሞ በጣም እያከረረችው የመጣችውም ለዛ ነው። ምክንያቱም ያው በመረጃ ስለሆነ ያሳያት ያ ነገር መቶ በመቶ እውነት ነው ብላ ስላሰበችም ነው እሷም ይሄን ያክል ርቀት የሄደችው ማለት ነው። ትናንትና ግን ፍቅር ራሷ ፉፉ ለሩታ ያሳያትን መረጃ እሷም እውነታው ይሄ ነው ብላ በጣም አስረድታታለች ማለት ነው። ከብዙ ንግግር በኋላ መጨረሻ ላይ ተረድታታለች ማለት ነው እና ምንድን ያለች ሩታ፣ በእርግጥ እስከ ዛሬ ስጠሪኝ ምናም መመጠው በቃ ዝም ብዬ ነው፣ እና በጣም ነበረ የተቀየምኩሽ፣ በጣም አዝኘብሽ ነበረ። አሁን ግን ስሰማ ያው አንቺ የራስሽን ሕይወት ትተሽ የኔን ሕይወት ለማስተካከል እንደሆነ አሁን ነው የገባኝ ና የኔን ህይወት ለማስተካከል የሄድሽበት መንገድ ትክክል ነው ብዬ ባላስብም ግን በቃ ተረድቸሻለሁ ለመልካም እንደሆነ። አንቺ የአብርሽ ህይወት እና ደግሞ የኔም ህይወት እንዳይበጠበት የእኛን ህይወት ለማስተካከል ብለሽ አንቺ እፉን አስቀይመሽዋል፣ አናደሽዋል። የራስሽን ቤት አፍርሰሽ የእኛን ለመስራት ሞክረሸ እና ያው ይሄ ደግሞ ከክፋት እንዳልሆነ አሁን ተረድቸሻለሁ ምናምን ብላታለች። ፍቅር ማመን ነው ያቃታት። ምክንያቱም እስከ ዛሬ ፍቅርና ሩታ ሲገናኙ ንግግራቸው እራሱ ትንሽ ከረር ያለ ነው ማለት ነው። ማለት ካሁን ካሁን ተደባደቡ እስከሚያስብል ድረስ ነው፣ በጣም ነው የሚነጋገሩት። ጥሩ ያልሆነ ቃላት ሁላ ይመላለሳሉ። እና ዛሬ ግን በጣም ነው ደስ ያላት። ማለት በስርዓት ነው ረጋ ብላን ያናገረቻት አንደኛ ደግሞ ተረዳቻት። ፍቅር በጣም የጨነቃት ነገር ለማስረዳት ነበር ማለት ታምነኛለች ወይ ምን ብዬ ሊንገራት፣ ውሸት ነው ብላት እንዴት ሊታምነኝ ይችላል ምናም የሚለው ነገር በጣም አስጨንቋት ነበረ። ነገር ግን ያው ከቆይታ በኋላም ቢሆን እሩታ ዛሬ ላይ በደንብ ተራርታታለች። ግን ያው ትክክል አይደለም ብላለች። እኛን ለማስታወቂያሽበት መንገድ ትክክል አይደለም፣ ይሄንም ብያለሁ ማለት በዚህ መልኩ ጭራሽ እሩታ ለአብሪሽ ያላትን ጥላቻ የሚያገን ነው እንጂ እሷን አናዱ ወደ አብሪሽ የሚያመጣ መንገድ አይደለም። ይሄ ግን ያው ያጋጥማል፣ እነሱ አንዳንዴ እንደዚህ ነው። በነገራችን ላይ ለመልካም ብላችሁ ያደረጋችሁትን ነገር ሰዎች በሌላ ነገር ሊተረጉምባቸው ይችላል። እና ይሄ የሚያጋጥም ነገር ነው። ዋናው ነገር ምንድን ነው? እነሱን ማስማማት መሞከር መሞከሯ ነው እንደገና ደግሞ ያው ሩታንን በጣም ያሳሰባት ፍቅር የአብሮሽ የድሮ ፍቅረኛ ስለሆነች ታረቁ የሚባለው ነገር በጣም እሱን ማመን ያቃታት እንጂ አብሮሽ ከሌላ ሴት ጋር ቢሰራ እውነት ነው ብላ አታስብም ነበረ። ግን ያው ከፍቅር ጋር ሲሆን ለማመን አልተቸገረችም ማለት ነው። እና እኔም እስከዛሬ ከብር ሰው ጋር ይሆናል አብሮሽ። በነገራችን ላይ ከጽጌ ጋርም ነበረ። ግን ከጽጌ ጋር ሲሰሩ በቃ ኖርማል ነው፣ ለቪዲዮ ነው ብዬ ነበር ያሰብኩት ግን ከፍቅር ጋር ታረቀን ብሎ ሲመጣ በመቶ በመቶ ወደው ነው። ምንም ማስረጃ ራሱ አልፈለግኩም እና እውነት ነው የመሰለኝ ኔ ራሴ ማለት ነው። እና ዋናው ነገር መታረቃቸው ነው። እናላቸዋለው እሩታ ከአውሮፓ ቀርታለች። ከአብሮች ጋር ደግሞ ቀደም ሲል እርቅ አውርዳለች። የቀረው ይሄ መቅረቷ ነበረ ማለት ነው። ምክንያቱም ሰላም አውርዳለሁ ግን አልቀርም ብላ ነበረ ባለፈው በጋሸ ፊት ጎንበስ ብሎ ጠይቋታል። የቀጥታውን ተቀብለው ነበረ። ዛሬ ደግሞ ጉዞዋን ሰርዘዋለች። ያ ማለት እንግዲህ አብረሽና እሩታ ታርቀዋል። በጣም ነው ደስ የሚለው። ጉዞም ቀርቷል። ይሳቅ ውሃ በላ ማለት ነው ምስኪን። እና ለማንኛውም ሁሉም ነገር ቦታ ቦታ እያያዘ ነው። በጣም ደስ ይላል። ትናንትና እንዳያችሁት ብሩኬና ሀይሚ ዱባይ ገብተዋል። እነሱም ታርቀው እነሱም የሆነ ሳሌ ተጣልተው ነበረ እና ሁሌ ታርቀው ዱባይ ይገኛሉ። አብርሽና ሩታም ደግሞ ታረቁ። ይሄ ማለት በጣም ደስ የሚል ነገር ነው ማለት ነው። ከፍቅር የበለጠ ነገር ምንም ነገር ስለሌለ ሁሉም ተስተካክሎ ሰላም ወርዷል ማለት ነው። እና እኔ ግን የሚገርመኝ ሁሌ ጸብ ሲመጣ፣ ሁሉም ቤት ነው ጸብ የሚመጣው እርቅ ሲመጣም ደግሞ አብሮ እርቅ ይመጣና በጣም ይገርመኛል። ሁሌ ማለት ነው፣ ሩታና አብርሽ ሲጣሉ ፉፉና ፍቅር ተጣሉ። ከዛ ደግሞ ብሩኬና ሀሚ ተጣልተው ነበረና እንግዲህ ብሩኬም ታርቆ ይዞ ሄዷል። አብርሽ ሚሄው አስቀርቷል። አሁን የቀሩት ደግሞ ፉፉና ፍቅር ይታረቃሉ ማለት ነው። ሲጀመር ፉፉ የፈለገ ቢቀየማት ዛሬም ድረስ ነይ ያላት ነበረ። ነይ እውነታውን ሊያሳይ በጣም ይሞክራል፣ ይጥራል። ሁሌም ቢሆን ዝግጁ ነው እሷን ለመቀበል ማለት እኔ በቃ ይቅርታ አርገልኝ ብላ ብትሄድ አይመልሳትም። ምክንያቱም ሁሌ ተረጅኝ፣ እውነታውን አስቢ፣ አሁን እየጠበኩሽ ነው ስለሚላት ብዙ የፉፉ ነገር ብዙ የሚያስቸግር አይመስለኝም። በማንኛውም ሰዓት ብትሄድ በሩን ከፍቶ የሚቀበላት አይነት ልጅ ነው። ምክንያቱም ፍቅርን በጣም ስለሚወዳት ማለት ነው። ስለዚህ አሁን ደግሞ ፍቅርና ፉፉ ታርቀው አብረን ማየታችን አይቀርም ማለት ነው። ያ ማለት ሰላም ወርዷል፣ የቡታጅራ ዩቱበሮች መንፈስ ተወክቷል ማለት ትችላላችሁ። የምር ደስ ይላል። ሰላምን እየመሰለ ነገር የለም። ከዚህ በኋላ ግን ባይጣሉ ደስ ይለናል። በቃ እንዴ ስንት አለ። በፍቅር የሚሰራ ነገር አይደለም ፍቅር ሆናችሁ እንደበፊቱ የሳቃችሁ የተጫወታችሁ ስሩልን እንጂ እኛ ደከመን እኮ የእናንተን እሮሮ መስማት ደክሞናል። ስለዚህ በቃ ምርጥ ምርጥ ነገር ተመልካችን የሚያስደስት ነገር ስሩልን። እኛ ለራሳችን ኑሮ አዛ አድርጎናል፣ ጭራሽ የእናንተን ብሶት ስንሰማ በጣም ተቸገርን እና ከዚህ በኋላ ግን ባትጣሉ አሪፍ ነው ብዬ አስባለሁ። ለማንኛውም ምችት ይበላችሁ። ግን አብርሽ የፉፉን እና የፍቅር ህይወት ለራስ ህይወት ብለህ እንዳበላሸ ሁላ ማስተካከል የአንተ ድርሻ አለበት ማለት ነው። ሄደህ ማስታረቅ አለበት። ምክንያቱም አንተ የራስን ህይወት እንድታስተካክልልህ ብለህ ፍቅርን ከፉፉ አጣላህ። ስለዚህ ማስታረቅ የአንተ ድርሻ ይሆናል ማለት ነው። ለማንኛውም ጓደኞቼ ስለነበረን ቆይታ አመሰግናለሁ። ቻው